ዋሽተሻል እማዬ፣ ዋሽተሻል። እህል ባፍሽ ሳይደርስ ጠገብኩኝ ብለሻል። ስትጎርሺ ሳላይ በላኩኝ ብለሻል። እናቴ ዋሽተሻል። ጋይስ ጠፋች። ሱመያ ድጋሜ ጠፋች። ሆኖ ልጆች እዛ ጠፋች፣ ሄደች፣ ሄደች። የት እንደርች ምንያቆ ነገር የለም። ሱመያ ሄደች። እኔ ወይ ሱመያ፣ ወይ ሱመያ ቡድን፣ ወይ ጋይስ ሱመያ ከነቦቴ ጋር እንግዲህ ሱመያ መያ ትናንትና ታግታ ነበረ። እየተሸራሸረች ወይም እየተዝናናሽ ባለችበት ሰዓት እንግዲህ ሱመያን አግተዋት ነበር ማለት ነው። ያገቷትም የሰያው ጓደኛ ወይም የሱ ወገን የሆኑ ነበሩ። ምክንያቱም የሰያው መንከራተት፣ የሰያው እንደዚህ መሆን ያሳዘናቸው ማለት ነው እና እሷንም እንግዲህ ያው አገት ታርገዋት ነበረ። እሷ ደግሞ እንግዲህ በብልጠቷ ጥበቧን ተጠቅማ አምልጣቸዋለች ማለት ነው። ስለዚህ ዛሬ ምንድን ነው ያሉት፣ ሱመያ የለችም ከኛ ጋር ጠፍታለች፣ ልጆቿን ይዛ የት እንደሄደች አናውቅም። እንግዲህ ሰያው አንተ እስከምትመጣ ድረስ ሱመያን ይዘን እንጠብቀሃለን ብለን ነበረ፣ ግን አልቻልንም፣ ልናቆይልህ አልቻልንም። ስለዚህ ሱመያ ከኛ ጋር ሄዳለች፣ ጠፍታለች ብለዋል ማለት ነው። እንግዲህ ሱመያ ሱመያን ነው ያስከባድ ነው ማለት ነው። እኔ ለሰያው ማስተላልፈው ሰያው ምንድነው ማለት ያለበት አሁን ሰይድ ወጥተህ ማለት ነው፣ ላይቭ በላይቭ ወይም በቪዲዮ ወጥተህ፣ እባክሽን ይቅርበኝ፣ የኔ መቤት፣ የኔ ልዕልት፣ የኔ ነግስት፣ ይቅርበኝ፣ አጥፍቻለሁ እና አዩ በረኪና አሳሰታኝ ነው ከዚህ ቀደም ላልኩሽና ለተናገርኩሽ ሁሉ፣ እንደዛ ለወንኩብሽ ሁሉ በጣም ይቅርታ አድርጌልኝ ብለህ በቪዲዮ መውጣት ይኖርብሃል። እና አለዛ አዩን እንደዚሁ ዝም ብዬ አገኛታለሁ ማለት ዘበት ነው ማለት ነው። ስለዚህ አንተ ማድረግ ያለብህ ይህንን ነው ማለት ነው። ከዛ በኋላ እሷ የምትፈልገው አዩ በረኪና መንጨርጨሯን ማየት ስለምትፈልግ፣ ስለዚህ አሁን አንተ ወተ ምንድን ነው ማለት ያለብህ እባክሽን ይቅር በይኝ ብለህ መውጣት አለብን በቪዲዮ ባይነኝ የእኔ ማለት ነው። ሌሎቻችሁስ ምን ትላላችሁ? ስለዚህ ሰያው ወጥቶ በቪዲዮ ይቅርታ አድርግልኝ፣ አዩ በረኪና በረኪና ጠጣለሁ ስላለችኝ የሰው ነፍስ በእኔ ህይወት ወይም በኔ የተነሳ እየሰወነስ እንዳይጠፋ ብዬ ነው ይሄን ነገር ውስጥ የገባሁት፣ እንጂ የኔ ንግስት ወድጃት እና ፍቅሪያት አይደለም። አዩ በነኪና ላልወዳትም እና ወንድሽ አንድ ነው ብላ ቪዲዮ መስራት ይኖርብሃል ማለት ነው፣ አቶ ሰያው ማለት ነው። ስለዚህ ከዛ በኋላ ሱመያ ማግኘት ትችላለህ። ማንም ያዛት፣ ፖሊስም ያዛት፣ ምንም ያዛት ማስቆም አይቻልም ማለት ነው። ምክንያቱም አሁን የእሷ ቀን ነው ማለት ነው። አሁን የእሷ ቀን እና የልጆቿ ቀን ነው። ስለዚህ አሁን አንተ ደግሞ የምትንከራተትበት ሰዓት ነው ማለት ነው። እሷ እንደተንከራተተችው ማለት ነው። እሷ እንዳለቀሰችው፣ እንዳዘነችው እንደዛ መሆን አለብህ ማለት ነው። ስለዚህ ከዚህ ሁሉ ጉዳዩን ባጭሩ ለመጥጨት እባክሽን ይቅርበኝ፣ አዩ በረኪና አሳስታይ ነው እንዲው፣ በእኔ የተነሳ ሰው እንዳይሞት ብዬ ነው ይህን ነገር ያደረኩት። እባክሽን ሱመያዬ፣ የኔ ንግስት ይቅርበኝ፣ ማለት አለብህ ማለት ነው እና እንደዛ ብለህ ብትወጣ ጥሩ ነው ማለት ነው ብዬ አስባለሁ። አቶ ሰየው ወይም አቶ ዘይድ ማለት ነው እና እንግዲህ ትናንትና በተዝናናችበት ባለችበት ቦታ ነበር የተያዘችው። ግን ያው አመልጣቸዋለች ማለት ነው። ዛሬ ላይ ደግሞ የት እንዳለች አናቅም። እንግዲህ ለኛ፣ ደግሞ ለተመልካቾቿ ቪዲዮ ትሰራልናለች ብለን ተስፋ እናደርጋለን እና ዛሬ ጧት የተለቀቀው ቪዲዮ ግን የለችም ከኔ ጋር ወጥታ ሄዳለች። እኔ ሰያውን ይዘው ይጀለስ ልጠብቀው ፈልጌ ነበረ። ክላ ላገ ልትያዝልኝም ሆነ ልትቀመጥ አልቻለችም። ልጆቿን ይዛ እንዴት በሆነ መልኩም ባላውቀውም የለችም፣ ከእኔ ቤት ሄዳለች ብሏል ማለት ነው ሰውዬው። እንግዲህ እንግዲህ ሱመያ ጠፍተሻል አሉ። በጠፋሽበት ቦታ ሆነ ሸባክሽን ለእኛም ቪዲዮ ስሪልን ማለት ነው፣ የት እንዳለሽ ማወቅ ስለምንፈልግ ነው። ሲቀጥል እንግዲህ ሰያው ያው እንዳልኩት ነው። እንደዛ ካደረገ እሷ ራሱ ያለበት ድረስ ትመጣለች ማለት ነው። አይ እንደዛ ካላደረገ ግን ሱመያን አገኛታለሁ ብለህ እንዳታስብ። ምክንያቱም ሱመያ አዝናብሃለች ማለት ነው። ሌሎችንም የምታሳይህ አይመስለኝም። ስለዚህ አንተ ምንድን ነው ማድረግ ያለብህ? ይቅርታ ይቅርታ አርጊልኝ በቃ የኔ ንግስት አሳስታኝ ነው። አዩ በረኪና ወይም አዩ በርሜል ማለት ነው። ማን ነው አዩ በረኪና በርሜል እንደዛ ብለህ ይቅርታ መጠየቅ ይኖርባሃል እሷ የምትፈልገው አዩን ማንጨርጨር ብቻ ነው። እና ስለዚህ ይህን ነው መነግርህ ማለት ነው ለሰያው። ሀዩ ደግሞ እንግዲህ ማንሽ ሀዩ አልኩ እንዴ! ያቸ ሀዩ በረኪናዋ ሳይሆን ሱመያ እንግዲህ ዘና ፈታ እያለች ነው ማለት ነው። ይህን ዛሬ ደግሞ ወይ እኮ እንትን ሄዳ ይሆናል፣ እናንተ ትግራዊ ሄዳ ይሆናል አይታወቅም። ሆን እንትን እሷ እኮ ታረገዋለች አታረገዋለች አሁን እንግዲህ ኢትዮጵያ ውስጥ ያሉትን ያው አካላለች ብዬ ነው የማስበው። ኦሮሚያ ክልል ነው የቀራት፣ እዛም ትሄዳለች ብዬ አስባለሁ። ከዛ ደግሞ እርግጠኛ ነ ትግራይ ሄዳ ነው የሚሆነው። አሁን አሁን ትግራይ ናት የሚሆነው የሚመስለኝ ማለት ነው። እንደዛ ነው እና ምክንያቱም ሰውየው ማመልጣኛ ልች ስላለ በቃ ራቅ ማለት ነው የምትፈልገው እና እርግጠኛ ነኝ፣ አሁን ትግራይ እየተዝናናች ነው ያለችው። ከትንሽ ሰዓት በኋላ ቪዲዮ ትለቅልናለች ብዬ ተስፋ አደርጋለሁ። ትግራይ ናት ብዬ አስባለሁ እና አታደርገውም አይባልም። ሶፎ ትሄዳለች ትሄዳለች እን እሷ ትሄዳለች ምንም አይቀራትም እና ስለዚህ ትግራይ ሄዳ ነው የሚሆነው ጋይስ ማለት ነው። ያው ምንም አይቀራትም። እንግዲህ ሰያው ፈርዶበታል። ደግሞ ትግራይና ልትለው ነው ማለት ነው ትግራይ ና ብለው ደግሞ እሱ ትግራይ ሲገባ እሷ ደግሞ ተመልሳ ወደ ኦሮሚያ ክልል ትገባለች ማለት ነው። እና እውነት እኔችን ቢሚ ሆነችብኝ እኮ እውነት እውነት፣ እኔ እንጃ እኔ እኔ በጣም የሳኩት ና ለማንኛውም ፈታ ዘና እያደረገችን ነው ማለት ነው። በርቺ ጎበዝ፣ እንደዚህ ነው እንጂ መጫወት እንዴ! ጎበዝ፣ እንደዚህ ነው እንጂ መጫወት። ጨዋታ ከሆነ ጨዋታ መሆኑ ካልቀረ በቃ ልክ እንዳንቺ ነው ጨዋታ ማለት ነው። ደስ ይላል። እና በርችልሽ ያለው ሱመያ ማለት ነው። ዋናውና ትልቁ ነገር ግን ልጆቿን በስነ ስርዓት ይዛ ልጆቿን አትለቅም። የሚገርመው ነገር ሌላ ሴት ትልኮ ወይ ልጆቿን ሌላ ጋ አስቀምጣ ምናምን ነው የሚሆነው። እሷ ግን ልጆቿን ይዛ ማለት ነው፣ ሳይከብሏት ልጆቿን ታቅፋ ነው እንደዚህ የምትጫወትበት በሰያው ማለት ነው። እንግዲህ አቶ ሰያው የት እንዳለ እስከ ዛሬ አልታወቀም። ያች ሀዩ በረኪናም እየደነፋች ነው። ያው እንግዲህ ላፍ ምንድን ነው የለውም ይባላል። እና የፈለገችውን ታወራ ብላ ሀይ ማናት። ሱመያ ደግሞ እንግዲህ እንደዚህ ፈታ ዘና እያለች ነበር ማለት ነው፣ አዋሳና ድሬ ላይ ማለት ነው። በዛ ሰዓት ነው እንግዲህ የሰያው ጓደኞች አግኝተዋት ሊያግቷት የሞከሩት እሷ ግን ልትታገትላቸው አልቻለችም፣ አልቻሉም ማለት ነው እና አመልጣቸዋለች። ስለዚህ ሱመያ እንግዲህ ባለሽበት ሰላም ሽብዛ፣ እርግጠኛ ነኝ ትግራይ ሄደሽ ቪዲዮ እንደምትሰሪልን ማለት ነው። ስለዚህ አሁን ትግራይ ሄዳ ቪዲዮ ትሰራልናለች ብዬ አስባለሁ። በተረፈ ሁላችሁም ሰላማችሁ ብዝት ይበል። ሼር፣ ላይክ፣ ኮመንት እያረጋችሁ ለሰየው አድርሱለት። ሰየው ይቅርታ መጠየቅ አለበት። በቪዲዮ ወጡ ማለት ነው። ይቅርታ የኔ ንግስት ማለት አለበት ማለት ነው እና ስለዚህ እንግዲህ ሰይዶ ይቅርታ ጠይቃት፣ ይቅርታ ተጠይካት ራሷ ባለህበት ትመጣለች። ላለው ባይ ባይ።